ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች በሰኔ 23 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። ፋኖ በወሎና ጎንደር ቀጠናዎች ከፍተኛ ተጋድሎ በማድረግ ድል ተቀናጅቷል። ዝርዝር ግንባር መረጃዎችን ይዘናል። ታደሰ ወረደ የጌታቸው ደጋፊ ባለስልጣናትን ከስራ የማሰናበትና የማገድ ውሳኔ አሳልፈዋል። ለጀኔራል ታደሰ ወረደ ውሳኔ እያነጋገረ ነው። የሚኒስትሩ የመኪና አደጋ ደርሶባቸው ሆስፒታል መግባታቸውን ብልጽግና አምኗል። ቦሮ ዲሞክራሲያዊ ፓርቲ ተጨማሪ ሁለት አባላቱ መታሰራቸውን አስታውቀዋል። አሜሪካ ከኢራን ጋር ለንግግር ለመቀመጥ ተጨማሪ ጥቃት የመፈጸም ሀሳብን መተው እንዳለባት ተገልጿል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ፋኖ በወሎና ጎንደር ቀጠናዎች ከፍተኛ ተጋድሎ በማድረግ ድል ተቀናጀ ሰኔ 22 2017 ዓ.ም አገዛዙ በተለያዩ ከተሞች አስገድደው ደግፉኝ ሰልፍ ተሰለፉልኝ ፋኖን አውግዙልኝ በማለት ድሃውን ደካማውን ህዝባችን የቀበሌ ቤት ትቀማላችሁ ዘይትና ስኳር ማዳበሪያ እንዲሰጣችሁ በማለት የጠራው ሰልፍ የከሰረው ብልጽግና መክሰሩንና መሸነፉን በአደባባይ አሳይቷል ሲል ፋኖ ምላሽ ሰጥቷል ይህ በእንዲህ እንዳለ በሃይማኖት አባቶቻችን ላይ ያደረሰውን ጥቃትና ጅምላ ጭፍጨፋ ለመሸፈን ና አጀንዳ ለማስቀየስ የጠራው ሰልፍ በጉና ክፍለ ጦር የቁርጥ ቀን ልጆች እንዲከሽፍና ና እንዲበተን ተደርጓል። ጥምር ኃይሉም ሙትና ቁስለኛ ሆኗል ሲል ገልጸዋል። በተለይ አንድ አቤትና ጃራ ገዶ ከተሞች ላይ አንድ አቤት ብርጌድ ከፍተኛ ድል ተቀናጅታለች። መካነ ኢየሱስ፣ ቸና፣ ባየግራር፣ የቁራ ማርያም አዛዣ አባቶና ጽዮን ላይ ሰልፍ ሰልፉ እንዳይደናቀፍበት ደፈጣ የጣለው ኃይል በስቴ ዴንሳ ብርጌድና በሀገረ ቢዘን ብርጌድ ቅንጅት ሰልፉ ተቋርጧል። ገብረ መስቀል ደርብ ብርጌድ ደብረ ታቦር ሰልፍ ሊሰለፍ ከየአጥቢያ ቤተ ክርስቲያኑ የተሰበሰበውን ማህበረሰብ አየር ማረፊያ ድረስ በመግባት እንዲበተን አድርገዋል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ መይሳው ካሳ ሁለተኛ ኮር ቋራ ኦሜድላ ክፍለ ጦር ለስድስተኛ ዙር የሰለጠኑ የፋኖ ኮማንዶዎችን አስመርቀዋል። ክፍለ ጦሩ ወታደራዊ ፖለቲካዊና ግዳጃች በብቃት ለመፈጸም የሚያስችል ስልጠና የወሰዱ ኮማንዶች ነው። በትናንትና ሁለት ማለትም ሰኔ 22 2017 ዓ ም ከፍተኛ አመራሮችና የአፋብሃ አባት አርበኞች በተገኙበት በልዩ ዝግጅት ያስመረቀው ለስድስት ወር ሲሰለጥኑ ከቆዩ በኋላ በታሪካዊቷ ቋራ የቃል ኪዳን ምድር ላይ በድምቀት እየተመረቁ ሲሆን በምረቃው ላይ አባት አርበኞች፣ የኮር አመራሮች፣ የክፍለ ጦር አመራሮችና ተጋባዥ እንግዶች ተገኝተዋል። ሰልጣኞችም በምርቃታቸው ላይ የአማራ ሕዝብን የህልውና አደጋ ቀልብሰን ህልውና እናደርጋለን ሲሉ መናገራቸውን የክፍለ ጦሩ የህዝብ ግንኙነት ኃላፊ አርበኛ አስቻለው አለባቸው ገልጿል። ይበንዲ እንዳለ ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር ትናንት ሰኔ 22 2017 ዓ.ም ወልዲያ ከተማ አቅራቢያ ጥቁር ውሃ እስከ አፍሪኬር ባህር ዳር መስመርን በመቆጣጠርና ቃሊም ላይ የሰፈረውን የብልጽግና ሰራዊት በክፍለ ጦር ሜካናይዝድ ከሀያ በላይ በመደምሰስ እንዲሁም የሰሜን ወሎ ዞን መቀመጫ ወልዲያ ከተማ ህዝቡን ከብልጽግና ከግዳይ ሰልፍ በመታደግ ድል አስመዝግበዋል። በሰሞኑ ብርቱ ትንቅንቅና ተጋድሎ ምስራቅ አማራ ቀጠና ምንልክ እዝ በብልጽግና አገዛዝ ሰሜን ወሎ ላይ የነበረውን የሶስት ኮሮች ዘመቻ ማዕበል ከመቀልበስ ባለፈ ሙሉ ለሙሉ መደምሰስና ማጽዳት የምንችልበት ጊዜ ላይ መድረሳችንን ወዳጅም ጠላትም ያወቀበትና የተረዳበት ድንቅ ተጋድሎ ነበር፣ ሲልም እዙ አስታውቋል። በዚህ ድንቅ ተጋድሎ አገዛዙ የፋኖ ጠንካራ ይዞታዎችን ለመቆጣጠር ባደረገው ማጥቃት በምትኩ የወረዳና የዞን ከተሞችን ብሎም የፌዴራል መንገዶችን መቆጣጠር የምንችልበትን ተጋድሎ በማድረግ የጠላትን ቅስም መስበር ችለናል። ከዚህ ተጋድሎ መካከል አሳምነው ክፍለ ጦር ወልዲያ ከተማ አቅራቢያ ጥቁር ውሃን እስከ አፍሪኬር በመቆጣጠር ብሎም ወልዲያ ላይ ሊደረግ የነበረውን የፋሽስቱ ብልጽግና የግዳይ ሰልፍ በማስቀረት አሳይተዋል። ታደሰ ወረደ የጌታቸው ደጋፊ ባለስልጣናትን ከስራ የማሰናበትና የማገድ ውሳኔ አሳለፉ። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ያለ ፍቃድ ከትግራይ ክልል ውጭ ያሉ አመራሮች የደሞዝና የጥቅማ ጥቅም ክፍያ እንዲታገድ ትእዛዝ አስተላልፈዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀኔራል ታደሰ ወረደ ሰኔ 19 2017 በጻፉት ደብዳቤ ከትግራይ ውጪ በተለያዩ ምክንያቶች ያለ ፍቃድ ከስራ ውጪ የሚገኙ የቀድሞ የመንግስት ባለስልጣናት ከሰኔ 1 2017 ዓም ጀምሮ ደሞዝና ጥቅማጥቅም ክፍያ እንዲቆም ትእዛዝ ሰጥተዋል። ደሞዛቸውና ጥቅማጥቅማቸው የታገዱ አመራሮች እነማን እንደሆኑ አልተገለጸም። ሆኖም እነዚህ አመራሮች ከጌታቸው ረዳ ጋር ግንኙነት ያላቸውና በትግራይ መቀመጥ የሰጉ አመራሮች መሆናቸው ይታወቃል። እንዲሁም እነዚህ ኃይሎች ከህወሀት አመራሮች ጋር ግጭት ውስጥ ገብተው ከአብይ ጋር ያበሩ በሚልም ይተቻሉ። በሌላ በኩል ደግሞ ታደሰ ወረደ የኤፈርት ኃላፊውን አቶ በየነ ምክሩን ከኃላፊነታቸው አንስተዋል። አቶ በየነ ምክሩም መቀሌን ለቀው አዲስ አበባ ከሚገኙ የህወሀት አመራሮች መካከል ይገኛሉ። የሚኒስትሩ የመኪና አደጋ ደርሶባቸው ሆስፒታል መግባታቸውን ብልጽግና መነ ንግድና ቀጠናዊ ትስስር ሚኒስትር ሚኒስቴር ሚኒስትር ዶክተር ካሳሁን ጎፌ የመኪና አደጋ እንደደረሰባቸው በማህበራዊ ሚዲያ መረጃ ሲሰራጭ ሰንብቷል። ሚኒስትር መስሪያ ቤቱ በጉዳዩ ላይ በሰጠው መግለጫ ሚኒስትሩ የመኪና አደጋ እንደደረሰባቸው አረጋግጧል። ሰኔ 15 2017 ዓም ወደ ቤታቸው በመመለስ ላይ ያሉ ከምሽቱ አንድ ሰዓት አካባቢ መኖሪያ ቤታቸው የሚገኝበት ካርል አደባባይ ላይ ድንገተኛ የመኪና አደጋ ደርሶባቸው ነበር። ያለው ሚኒስቴር መስሪያ ቤቱ በእለቱ ሚኒስትሩ ወደ ሆስፒታል አምርተው በቂ ሕክምና እንዳገኙና አሁን በሙሉ ጤንነት ላይ እንደሚገኙ አስታውቋል። ሚኒስትሩ ከበቂ ጤና እረፍት ቆይታ በኋላ ወደ መደበኛ ስራ ገበታቸው ይመለሳሉ ሲልም ገልጿዋል። እውነታው ይህ ሆኖ ሳለ እውነቱን ለርካሽ ፖለቲካዊ ግብ ለመጠቀም ከአውድ ውጪ ባልተረጋገጠ መረጃና ባሉባልታ ባሉ ባልታ የሚናፈሰው የማህበራዊ ሚዲያ ዘገባ የተሳሳተና መሰረተ ቢስ መሆኑን የንግድና ቀጠናዊ ሚኒስትር አበክሮ ለመግለጽ ይወዳል ብለዋል። የብልጽግና ተቋም ይህን ቢልም አገ ዛዙ በትክክል አደጋ የደረሰባቸው የባለስልጣናቱን ጉዳይ ጭምር በመደበቅ ይታወቃል። ለአብነትም የፌዴሬሽን ምክር ቤት አፈ ጉባኤው አቶ አገኘው ተሻገር ሄሊኮፍተር ተከስክሶ ለከፍተኛ አደጋ መዳረጋቸው የሚታወቅ ነው። በዚህም በማህበራዊ ሚዲያና ከምንጮች በተገኙ መረጃዎች ከፍተኛ ህመም ላይ እንዳሉ ቢገለጽም ብልጽግና ብቅ ብሎ ምላሽ አልሰጠላቸውም። ቦሮ ዴሞክራሲያዊ ፓርቲ ተጨማሪ ሁለት አባላቱ መታሰራቸውን አስታወቀ። በቤንሻንጉል ጉሙዝ ክልል የሚንቀሳቀሰው የቦሮ ዴሞክራሲያዊ ፓርቲ ሁለት ተጨማሪ አባላቱ በቁጥጥር ስር መዋላቸውን አንድ የፓርቲው አመራር ለአዲስ ስታንዳርድ አስታውቋል። በቁጥጥር ስር የዋሉት አቶ እርገታ ወርቁ የተባሉ በቡለን ወረዳ የፓርቲው የማዕከላዊ ኮሚቴ አባልና አቶ ታምራት ጉዴሶ የተባሉ የፓርቲው አባል መሆናቸው ተገልጿል። በክልሉ ምክር ቤት የተቃዋሚው ቦሮ ዴሞክራሲያዊ ፓርቲ ተመራጭ የሆኑት አቶ ዮሐንስ ተሰማ የካቲት 30 2017 ዓ.ም ለእስር መዳረጋቸው ይታወሳል። በወቅቱ ተመራጩ ለእስር የተዳረጉት የቤኒሻንጉል ጉሙስ ክልል ህገ መንግስት ተፈጻሚ እንዳይሆን አቤቱታ ማሰማታቸውን ተከትሎ ነው መባሉም ይታወቃል። ለእስር የተዳረጉት ሁለቱ የፓርቲው አመራሮች በቁጥጥር ስር የዋሉት ሰኔ 16 ና 17 2017 ዓ ም ሲሆን ከእነሱ በተጨማሪ አቶ ጌታቸው ዳምጣ የተባሉ የፓርቲው አባል ላይ የእስር ማዘዣ እንደወጣባቸው ተጠቁመዋል። በዚህ ወንጀል ተብሎ የተጠረጠሩት የደረሳቸው የወንጀል ክስ የለም ያሉት ስማቸው እንዳይጠቀስ የጠየቁ አንድ የፓርቲው አመራር አክለውም የፓርቲው አባል በመሆናቸው ምክንያት ብቻ ለእስር ተዳርገዋል ሲሉ ገልጸዋል። በክልሉ በተለይም በቡለን ወረዳ በፓርቲያችን አባላቶች ላይ እስርና ወከባ ቀጥሏል፣ ያሉት አመራሩ ይህም ለቀጣዩ አገር አቀፍ ምርጫ በቂ ዝግጅት እንዳናደርግ እየታለመ ነው ሲሉ አመልክተዋል። በቡለን ወረዳ በተለይ ከግንቦት ወር አንስቶ ታጣቂዎች ተከታታይ ጥቃት በመፈጸም ላይ መሆናቸው የገለጹት እኚሁ አመራር አያይዘውም የክልሉ መንግስት የፓርቲያችንን አባላት በአካባቢው ጥቃት በመፈጸም ላይ ለሚገኙት የኦሮሞ ነጻነት ሰራዊት ታጣቂዎች መንገድ የምትከፍቱት እናንተ ናችሁ በማለት ስማችንን እያጠለሹት ነው ሲሉ ከሰዋል። ይሁን እንጂ ከታጣቂዎች ጋር የመርህም ሆነ የተግባር መቀራረብ አለመኖሩን ጠቅሰው ፍረጃው መሰረተ ቢስ ነው ሲሉ አስተባብለዋል። አክለውም የቦሮ ዴሞክራሲያዊ ፓርቲን ነጥብ የማሳጣትና ጥላሸት መቀባት ነው የተያዘው ሲሉ ገልጸዋል። ቡለን ወረዳ ላይ ተደጋጋሚ ጥቃት ነው የሚደርሰው። በወረዳም በክልል ምክር ቤትም በህዝብ ተወካዮችም ያሸነፍንበት ነው። በመጪው ሀገር አቀፍ ምርጫም የተረጋጋ ውድድር እንዳናደርግ ወከባ ነው እየተካሄደብን ያለው። ቀጠናውም ሽፍታ እንዲፈነጭበት የጸጥታ አካላትም በተገቢ ሁኔታ መረጃ እንዳይደርሳቸውና ማህበረሰቡም ተደራጅቶ አካባቢውን እንዳይጠብቅ እያዘናጉ ያሉት ራሳቸው ናቸው ብለዋል። በተጨማሪም ከዚህ በፊት በክልሉ መንግስትና በተቃዋሚውም የቦሮ ዴሞክራሲያዊ ፓርቲ መካከል እረቡ ግንቦት ሀያ 2017 ዓ.ም እና ሐሙስ ግንቦት 21 2017 ዓ.ም ተፈረመ የተባለው ስምምነት እምብዛም ተግባር ላይ እየዋለ አለመሆኑን አመልክተዋል። አሜሪካ ከኢራን ጋር ለንግግር ለመቀመጥ ተጨማሪ ጥቃት የመፈጸም ሀሳብን መተው እንዳለባት ተገለጸ። አሜሪካ ከኢራን ጋር የሚደረገው ዲፕሎማሲያዊ ውይይት እንዲቀጥል የምትፈልግ ከሆነ በቴህራን ላይ ተጨማሪ ጥቃቶች የመፈጸምን ሀሳብ መተው እንዳለባት የኢራን የውጭ ጉዳይ ምክትል ሚኒስትር ለቢቢሲ ተናግረዋል። ምክትል ሚኒስትሩ ማጂድ ታክት ራቫንቺ የትራምፕ አስተዳደር ወደ ድርድር መመለስ እንደሚፈልግ በአደራዳሪዎች በኩል ለኢራን መግለጹን አስታውቀዋል። ይሁን እንጂ እጅግ ወሳኝ ጥያቄ ሲሉ በጠቀሱት ንግግር በሚካሄድበት ወቅት የሚፈጸሙ ተጨማሪ ጥቃቶችን በተመለከተ አቋማቸውን ግልጽ አላደረጉም ብለዋል። ሰኔ 6 2017 ዓ ም የተጀመረው የእስራኤል ወታደራዊ ዘመቻ ከሁለት ቀናት በኋላ በሙስካት ሊካሄድ የታቀደውም ስድስተኛ ዙር በዋናነት ቀጥተኛ ያልሆኑ ንግግሮችን እንዳይካሄዱ አድርገዋል። አሜሪካ በሶስት የኢራን የኑክሌየር ጣቢያዎች ላይ የቦምብ ጥቃት በመፈጸም በእስራኤልና በኢራን ጦርነት ውስጥ በቀጥታ ተሳትፋለች። ኢራን ሰላማዊ ዓላማዎች ስትል የምትገልጸውን ዩራኒየም የማበልጸግ እቅዷን በተመለከተ በአቋሟ እንደምትጸና የሚናገሩት ታክትራቫንቺ ትሄራን በድብቅ የኑክሌር ቦምብ ለማዘጋጀት እየተንቀሳቀሰች ነው የሚሉ ክሶችን ውድቅ አድርገዋል። ኢራን ለምታካሄደው ምርምር መርሃ ግብር የኑክሌር ቁሳቁስ እንዳታገኝ ተከልክላለች። ስለዚህ በራሳችን አቅም ላይ መተማመን ነበረብን ብለዋል ደረጃው ውይይት ሊደረግበት ይችላል። አቅሙም ውይይት ሊደረግበት ይችላል። ነገር ግን ማበልጸግ የለባችሁም፣ የማበልጸግ ደረጃችሁ ዜሮ መሆን አለበትና በዚህ ካልተስማማችሁ እናፈነዳችኋለን ብሎ መናገር ይህ የጫካ ሕግ ነው ሲሉ የውጭ ጉዳይ ምክትል ሚኒስትሩ ተናግረዋል። እስራኤል ሰኔ ስድስት ላይ ጥቃቷን የጀመረችው የኢራንን የኑክሌርና ወታደራዊ ጣቢያዎችን ኢላማ በማድረግ እንዲሁም የሀገሪቱን ወታደራዊ አዛዦችና ሳይንቲስቶችን በመግደል ሲሆን ለዚህ ድርጊቷ ያቀረበችው ምክንያት ተኢራን የኑክሌር መሳሪያ ለመገንባት ተቃርባለች የሚል ነበር። ኢራን ለዚህ ምላሽ የሰጠችው እስራኤል ላይ የሚሳይል ጥቃት በመፈጸም ነበር። 12 ቀናት በቆየው በዚህ ግጭት አሜሪካ ፎርዶ፣ ናታንዝ ና